ሰላሙ አለይኩም ወረህመቱላሂ ወበረከቱ የተከበራችሁ የተወደዳችሁ ውድ ቻናሌ ተከታታዮችዬ የሀገሬ ልጆች፣ እንደናችሁ ደህና ናችሁ? ይኔ ደህና ነኝ፣ አልሐምዱሊላህ በያላችሁበት በየአለም ዳርቻ ሰላማችሁ ብዙ ትርፍ ይበላልኝ። ውዶችዬ እንደናችሁ ደህና ናቸው? ደህና ነኝ እኔ አልሐምዱሊላህ። ለቻናሌም አዲስ ከሆናችሁ ላይክ ሼር ሳብስክራይብ በማድረግ ቤተሰብ ሆኑ ማለት ነው። እና ዛሬ እስኪ የተወለድኩባትን ሀገሬም ማለት ነው ሰፈሬን ላሳያችሁ ማለት ነው እሺ እና በጣም የምታምር ናት። በነገራችን ላይ ያባት ሀገር የተወለድኩባት ሀገሬ ማለት ነው። ወላሂ አለም አካበር ማለት ነው። በጣም ነው የምታምሮ ማለት ነው። ላይ ከታች ጨፌ ያለ ከላይ ደግሞ የሆነ በልጋለ። አሁን ደግሞ በልጋለ ቡቃያ እንደምታወት ቡቃያ ነው ማለት ነው። እና በጣም ነው ሀገሩ አረንጓዴ ሆኗል ምናምን እንዴት እንደሚያምራት ጠይቀኝ ወደችዬ። ማለትነው ላይ ነው ምላቸው ዛሬ ደስ ብሎኛል። ላይ ገጠር መጥቼ ለቅሶ ነበር። የከረማ ለቅሶ ማለት ነው። የከረማ ለቅሶ ነበርና እሱን ልደርስ መጥቼ፣ ከዛ ሳየው በቃ ደስ አለኝ። ለምን ቀርጬ ለጓደኞቼ ሀገሬን አላሳያቸውም ብዬ ማለት ነው። እና ይችን ትመስላለች እችላቸዋለሁ። ገጠር ከብት እያስወጡ ነው። ገጠር ይሄ ቡቃያ ነው እና ማለት ነው። በጣም ነው የሚያምረው ማለት ነው። እሺ፣ ይሄ ደግሞ ጎበዴን ይባላል። ያ ደግሞ እዛ እኮ የምታዩት እሾቹ አጥር ነው ማለት እሾቹ ቤት ነው ማለት እና ለማንኛውም፣ እችን ትመስላለች ሀገሬ፣ የተወለድኩባት ኩባት ሀገሬ፣ በጣም ታምራለች። ላልኳቸው እስቲ አስተያየት ስጡ። ሐቂቃ ማለት ነው እና በነገራችን እንትን የኛን ሰፈር ማለት ነው የማይወዳት ፍጥረት የለም ማለት ነው። ቁልቋል፣ ይሄ ደሞ ይሄ የኛ ጥር የኛ ጥር ነው። ገጠር እኮ ስትኖሩ ነው ወላሂ። ግን ምንም አይቸግርም ወላሂ በቃ ምንም ነገር አይቸግርም ወላይ፣ እህ ማገዶ ብትሉ አንዳንድ ጊዜ ከተማ መኖር በራሱ አዛ ነው ወላይ። ማገዶ ትላላችሁ፣ ምን ትላላችሁ፣ ምን ትላላችሁ። እዚህ ግን ማብራት ልክፈል አትሉ፣ የማብራት አትሉ፣ የዋትሉ አረው ላይ የገጠር ኑሮ ማን ወላይ። ግን ያው አንዳንድ ጊዜ ታስቡኝ፣ እንደ ገጠር ኑሮ ሸጋ ነገር የለም ማለት ነው። እሺ ያ ጀማተል ኸይል ማለት ነው። እና እስቲ በድጋሚ ደግሞ በጣም ሀሪፍ ቦታ ነው የማሳያችሁ። ቪዲዮውን ብቻ እናንተ ላይክ ሸር በማድረግ ቤተሰቡ ነው ማለት ነው እንጂ ኔ ወላይ አሁን ትንስ የሆነ ቦታ ደግሞ ይናለሁ። አይታችሁ የማታውቁት ቦታ አለ ስ ነው የማሳያችሁ። ይሄ ይሄ የኛ ባህር ዛፍ ነው ማለት ነው። በነገራችን ላይ ቤት መስራት ያፈለጋችሁ ዶች ዬ ባህር ዛፍ ሞልቶ እናለ ማለት ነው። ኦኬ ባህር ዛፍ ተኛ ትገዛላችሁ። ያውስጣሳሳችኋለሁ አልላችሁ ስጦታ ደግሞ እኔ የለኝም ባህር ዛፍ ማለት ነው። አልታከልኩም ትላላችሁ እና ይሄ ደግሞ ቀቂሳ ነው። ቀቂሳ ይባላል ማለት ነው። ያኔ ምን ነበር ይሄ? ልጆቹ ነኝና በፊት ከቤት ወቶ የሚቆምበት ቀቂሳ ይባላል። አሁን ግን ተካፍሎት እንደ ድሮ አይደለም። አሁን ግን እዚህ ራሱ ማለት ነው። እና ይሄ መንደሩ ነው። ይሄ ደግሞ በልክ ይባላል። የበልኩ ሜዲያ ይባላል። ሀገራችን ማን ይባላል መሰላችሁ? የበልኩ ሜዲያ በመበልክ ይታወቃል። ወይም ደሞ አንዛ ሜዲያ በመባል ይታወቃል። ባቸው እርሻ እየነጁ ነው እዚያ ጋ። እዚህ ጋር ደግሞ ይህም ይሄ ይሄም የወንድሜ ግቢ ነው ማለት የወንድሜ ግቢ ነው። እዚያ ጋርም እንደዚያ አላችኋለሁ። እዚህ ጋር ደግሞ ጣላሳ አለ። በነገራችን ላይ በጧት ስለመጣ አቀስታ ማለት ነው። በጧት ነው የመጣው እና እንደዚህ ይመስላል አላችኋለሁ

ያ ደግሞ ወር ፈስምጣ ማለት ነው። ጨፌ ነው። ከዛ አባት በነገራችን ላይ ዓለም አከበር ማለት ነው። ይገጠር ደስ ይላል። ወላይ እንዲሁ ምንም ዓለም አከበር እንደ ገጠር ደስ የሚል ነገር የለም ማለት ነው። እኔ አባቴ ማለት ነው። ከዛ የሆነ በጎች ምናምን ነበሩኝ። ና ነው ማለት ነው። ለምን ገጠር በጎች ናታይ፣ ለምን ገጠር በጎች ናታይ ሚለኛ ምን ደባይ ደግሞ ደና በጎች ደህን በጎች ያለኝ ይመስል ገጠር ገጠር ገጠር ትለኛለ። ስለማነ ነው የኛ ልጅ ምን ለቀያቸው ጣጣ ይላችሁ ይላል። አቀስታ ተወጥፋችሁ ይለናል ማለት ነውና ይሄ ዳገት ይባላል ወንድሜ። የሆነው እርሻ ጠምዷል በቃ። አንድ ወላሂ ገጠር ነው ደስ ይላል። ማው ደስ ይላል ወላሂ። እንዴት ለንግድነት ስትመጡ ምናምን ደስ ይላል። ለመኖሪያው ትንሽ ከበደም ቢል ምንም ግን የሚከብድ የለውም ወላ

ይሄ ሁሉ የኛ ባህር ዛፍ መነገራችን እዚህ ጋር ጋር ያለ እዚህ ጋር ያለ ይሄ እንደዚህ ማረግለሽ ባህር ዛፍ በቃ ይመስላል። በቃ ጥድ ይባላል ጥድ